ሰላም ጤና ይስጥልን፣ ክቡራን ዩቲብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀረብ ያለው እስከ ፍፃሜው አብራችሁን ቆዩ። ሂዩማን ራይትስ ዎች መንግሥት ከምርጫው አስቀድሞ ጋዜጠኞች ላይ የሚያደርገው አፈና ተጠናክሯል አለ። ዓለም አቀፍ የሰብአዊ መብት ተሟጋች ተቋም ሂዩማን ራይትስ የኢትዮጵያ መንግሥት ከመጪው አጠቃላይ ምርጫ አስቀድሞ ገለልተኛ ድምጾች ላይ የሚያደርገውን አፈና አጠናክሯል ሲል ከሰሰ። የመንግሥት የጸጥታ ኃይሎች ከነሐሴ አንስቶ በርካታ ጋዜጠኞችና የመገናኛ ብዙኃን ባለሙያዎች በዘፈቀደ እንዳሰሩም አስታውቋል። የሰብአዊ መብት ተሟጋቾች ተቋም ይህንን ክስ ያቀረበው በሀገሪቱ የጨመረውን የጋዜጠኞች እስር በተመለከተ ሰኞ መስከረም 12/2018 ዓ.ም ባወጣው መግለጫ ነው። የሂዩማን ራይትስ ዎች የአፍሪካ ምክትል ዳይሬክተር የሆኑት ላቲሺያ ባደር የኢትዮጵያ ባለሥልጣናት ገለልተኛ ዘገባን ለማፈን እንደ አዲስ ጥረት የጀመሩ ተጠያቂነት ለማስቀረት ነው በማለት እንደተናገሩ በመግለጫው ላይ ተጠቅሷል። የኢትዮጵያ መንግሥት የጸጥታ ኃይሎች ከነሐሴ ወር ጀምሮ በዘፈቀደ በርካታ ጋዜጠኞች እና የመገናኛ ብዙኃን ባለሙያዎች በዘፈቀደ እንዳሰሩ ሂዩማን ራይትስ ዎች በመግለጫቸው አስረድቷል። ቢያንስ ስድስት የመገናኛ ብዙኃን ባለሙያዎች በዘፈቀደ መታሰራቸውን የገለጸው የሰብአዊ መብት ተሟጋች ተቋሙ ከነዚህ ውስጥ ከሰው እንዳይገናኙ ከሰው እንዳይገናኙ የተደረጉ ወይም ያለ ክስ ለረዥም ጊዜ የታሰሩ እንዳሉም አስታውቋል። ይህ ሁኔታ በኢትዮጵያ የመገናኛ ብዙኃን ነጻነት ላይ ስጋት እንዳስከተለ በመግለጫው ጠቅሷል። በ2018 ከሚካሄደው አገራዊ ምርጫ አስቀድሞ ሁሉም ሰው ነፃና ንቁ የሆነ መገናኛ ብዙኃን የማግኘት መብት ይበልጥ ወሳኝ ነው ሲልም አሳስቧል። የሰብዓዊ መብት ተሟጋቹ በነሐሴ ወር ላይ ለተፈጸሙ እስሮች በቀዳሚነት የጠቀሰው ማሳያ በፌዴራል ፖሊስ ሲቪል በለበሱ የጸጥታ ኃይሎች ለእስር የተዳረጉት ሶስት የሸገር ሬዲዮ ጋዜጠኞች ጉዳይ ነው። የሬዲዮ ጣቢያው ዋና አዘጋጅ የሆነው አንጋፋው ጋዜጠኛ እሸት ያስፋው በዕለቱ የተለቀቀ ቢሆንም አሪታዊ ትዕግስት ዘሪሁን እና ዘጋቢዋ ምንታምር ጸጋው ላለፉት ሀያ ቀናት በስር ላይ ናቸው። ጋዜጠኞች በቁጥጥር ስር የዋሉት የሕክምና ባለሙያዎች ጥያቄዎችን በተመለከተ የሰሩት ዘገባ ጋር በተያያዘ እንደሆነም ሸገር ሬዲዮ አርብ ዕለት በወጣው ባወጣው መግለጫ ያስታውቃል። ጋዜጠኞቹ በቁጥጥር ስር የዋለው ፌዴራል ፖሊስ ያሰራጩት ዘገባ በሕግ የተከለከለ ይዘት ያለውና የሽብር ድርጊት ነው በማለት ለፌዴራል ከፍተኛ ፍርድ ቤት እንደገለጸ ይፋ አድርጓል። ፍርድ ቤቱ ጋዜጠኞች በ50 ሺህ ብር የገንዘብ ዋስትና እንዲለቀቁ ቢወስንም መርማሪ ፖሊስ ይግባኝ በመጠየቁ ለዛሬ ሰኞ መስከረም አስራ ሁለት ቀጠሮ መስጠቱንም ገልጾ ነበረ። ይህ ሂደት በተመሳሳይ በመግለጫው የአብራራው ሂዩማን ራይትስ ዎች ወታደር ዩኒፎርም ለብሰው ነበር በተባሉ ሰዎች ከመኖሪያ ቤት የተወሰደውን የሪፖርተር ጋዜጣ ጋዜጠኛ ይኗስ አማረ ጉዳይንም አንስቷል። በኦሮሚያ ክልል ሸገር ከተማ ዩኬ ዩ ፈጩ ክፍለ ከተማ ከሚገኘው ቤቱ በምሽት የተወሰደው ጋዜጠኛ ይኖስ ለአስር ቀናት ያለበት ሳይታወቅ ከቆየ በኋላ መለቀቁን ሪፖርተር ጋዜጣ ማስታወቁ ይታወሳል። በዚያ ወቅት ታስሮ በተመሳሳይ ቀን የተለቀቀው ጋዜጠኛ አብዱል ሰመድ መሐመድ ያለበት ሳይታወቅ አስራ አንድ ቀናት አሳልፏል። የሶማሌ ክልል ቴሌቪዥን ጋዜጠኛ የሆነው ከድር መሐመድ እስማኤልም የነዋሪዎች በክልሉ መንግስት ላይ ቅሬታ ሲያቀርቡ የሚያሳይ ቪዲዮ በጣቢያው ማህበራዊ ሚዲያ ገጽ ላይ ከለጠፈ በኋላ በቁጥጥር ስር መዋሉን ገልጾ ጋዜጠኛውን ነሐሴ 3/2017 ዓ.ም. አንድ ጊዜ ፍርድ ቤት ቀርቦ የነበረ ቢሆንም ከአንድ ወር በላይ ለሚሆን ጊዜ በድጋሚ ያለመቅረቡን አስረድቷል። ሂዩማን ራይትስ ዎችስ በኢትዮጵያ በዓለም አቀፍ ሕግ መሰረት ባለስልጣናት ያሰሩት ወይም የያዙት ሰው በቁጥጥር ስር እንደዋለ ማሳወቅ እንዳለባቸው በዛሬው መግለጫው ጠቅሷል። ባለስልጣናት የያዙ ግለሰብ ነጻነቱን እንዲያጣ ስለመደረጉ እውቅና ለመስጠት ፈቃደኛ የማይሆን ከሆነ ወይም እጣ ፈንታ ወይም ያለበት የደበቁ ከሆነ ጉዳይ አስገድዶ መሰወር እንደሆነ በመግለጫው አስፍሯል። መንግሥት በጋዜጠኛና መገናኛ ብዙኃን ላይ የሚፈጽሙ ማስፈራሪያ ከጥር ወር ወዲህ መጨመሩ የገለጸው መግለጫው መጋቢት ወር ላይ በኢትዮጵያ ብሮድካስቲንግ ሰርቪስ ሰባት ጋዜጠኞች ታስረው እንደነበረም ጠቅሷል። ሚያዝያ ወር ላይ ደግሞ የአዲስ አበባ ፖሊስ የአዲስ ስታንዳርድ ቢሮ መበርበራቸውን፣ ሁለት ጋዜጠኞች ለጥያቄ መወሰዳቸው እንዲሁም የመገናኛ ብዙኃን በርካታ ኤሌክትሮኒክስ መሳሪያዎች መያዛቸውን ገልጿል። አዲስ አበባ ስታንዳርድስ ከኤሌክትሮኒክስ መሳሪያዎች ሲመለሱ ውስብስብ የክትትል ማልወር እንደተገጠመባቸው መግለጹንም አንስቷል። ሰኔ ላይ ደግሞ የኢትዮጵያ ኢንሳይደር መስራች ዋና መስራች እና ዋና አዘጋጅ ጋዜጠኛ ተስፋ ለሞልደየስ ሀሰተኛ መረጃ በማሰራጨት በሚል ለቀና ስለእስር ተዳርጎ እንደነበረም አስታውሷል። የሂዩማን ራይትስ ዎች ከቅርብ ጊዜ ወዲህ በመገናኛ ብዙኃን ላይ እየደረሰ ያለው አፈና የጀመረው ሶስት ሰፊ ትችት የቀረበበት የመገናኛ ብዙኃን አዋጅ ማሻሻያ ከጸደቀ በኋላ እንደሆነ በመግለጫው ጠቅሷል። ማሻሻያው ከዚህ ቀደም ለመገናኛ ብዙኃን ባለስልጣናት ቦርድ ተሰጥቶ የነበረውን ኃላፊነቶች በጠቅላይ ሚኒስትር አቅራቢነት ለሚሾሙት የመስሪያ ቤት ዋና ዳይሬክተር የሰጠ መሆኑን አስታውሷል። የሰብአዊ መብት ተሟጋቾች ተቋም ይህ ህግ እና በሲቪል ማህበረሰብ ድርጅቶች ላይ አዋጅ ሊደረግ የሚችለው ማሻሻያ የመናገር እና የአስተሳሰብ ነጻነት የሚያፈን አምባገነናዊ አሰራር መመለሱን ያመለክታል ብሏል። የተቋሙ አፍሪካ ምክትል ዳይሬክተር ላቲሺያ ባደር የኢትዮጵያ መገናኛ ብዙኃን የሲቪል ማህበረሰብ ለመጪው ምርጫ የበኩላቸውን አስተዋጽኦ እንዲያበረክቱ ለነፃና ፍትሐዊ እንጂ እስርን የሚፈሩና የራስ ሳንሱር ውስጥ የሚገቡ መሆኑን እንደሌለባቸው ተናግሯል። ባለስልጣናቱ አሁንም አካሄዳቸውን ለመቀየር እና በጋዜጠኞች እና ገለልተኛ ድምጾች ላይ ያነጣጠሩ ጥቃት ለማቆም ጊዜ ያላቸው እንዳሉን በመግለጫው ላይ ሰፍረዋል። ሰላም ጤና ስጥልን። የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና